ሰላም ሰላም፣ እንዴት ናችሁ ቤተሰብ፣ ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ፀጉሬን እየቆረጥኩ ላይ ነው፣ ቆርጬ ማለት ነው። ፀጉሬን እየቆረጥኩ ነው። አብረን እንቁረጥ። ፀጉራችሁ መንታ ከሆነ ማለት ነው፣ ቆረጡት። ምንም አረግላችሁ እና ጫፍ ጫፍ ነው እየቆረጥኩት ያለው የሩዙዋ ሩዝ ማታ ዘፍዝፌዋ ድሬ ከዛ አሁን ያለችው ዛሬ ሐሙስ ነው። ስራ ቶሎ ቶሎ ብዬ ስለዘፈዘፍኩት ነው እንጂ መድፋት የለብኝም ስራዬ

ግን እንዲያድግላችሁ ለውጥ እንዲኖረው ከፈለጋችሁ እንደዚህ ነው። ዝቅ ማለት አለበት። ሄዶ ፀጉር የለ ፀጉር ቤት ሲሄድ ምናምን ነበር የሚቆረጠው ማለት ነው። አሁን ደግሞ ፀጉር ቤት እንችል ጉዳት ሽቆ በተለይ ቆረጡኝ ማካራችኋቸው ምድምድ ነው የሚያደርጉት ማለት ምድምድ በደንብ ነው የሚቆርጡት። ተቆረጠ። እኔ ደግሞ ቀለም ስላለው እምትንላል ወይ ጫፍጫፋ ወንዲሁም እየወጣልኝ ነው። ቀለምን ይፈልገዋለሁ። በእርግጥም በጣም ነው የሚያምረው ቀለም

ምንም አይነት ምንም ችግር እንትን ይላችኋል። ድገታችሁ እኩል እዛ ላይ ደግሞ ይሄ የተበጣጠሰው ምናምን ይሄ መምታ የሆነ ስለምትቆርጡት እንደ አዲስ ይወጣ ጫፍ ማለት ነው። እንደ አዲስ ነው የሚሆንላችሁ። እንደዛ አድርጉት እንጂ አትሳሱላት፣ ማለት ይህንም ሳስቻለ ወይ በእርግጥ እንተንሰል የግድ ነው የቆራረጥኩት፣ መቆጣሚ ጸጉሪ ለውጡ። እንደዚህ ከሆነ የሚመጣው የሰው ጸጉር አይደለም። ሰው እኮ ለመሻሻል እንትን የሚለው ዝቅ ሲል ነው አይደለ? ከፍ ለማለት ከፈለገ ስለዚህ፣ ጸጉራችንም ደግሞ የአንዳንድ ሰው ፀጉር ያው በተፈጥሮም የማያድግ አለ፣ ከፊት ይላል። ገባችሁ? አሁን እንደዚህ በተፈጥሮ የሚያድግ ፀጉር ሆኖ ካልተንከባከቡ ዝም ብሎ የሚበሳቆል ምናምን ከተንከባከቡት ደግሞ ከወገብ በታች ከቂጣችን በታችን በታች የሚሆን ፀጉር አለ። አሁን ለሱ ለሱ ይገባዋል መንከባከብ ግዴታ ስለሆነ ማለት ነው። አሁን ይሄ ትንሽ አለው። ስለዚህ ከመታጠቤ በፊት ጨምርበታለ። ትንሽ ወራ ስበት ሌላ ሮስ ትክክል ነው ማለት ነው። ራሱ ለሚጠጥ ብሎታል ለምን ስራ ልጀምር ስለሆነ ማለት ነው እንዳፓቹ ዛሬ ሀሙስ ነው እንግዳ ምናምን ስለሚመጣ ዝም ብዬ ደፋውበትና ከዛ አደረግኩት እንደዚህ ይንሻ ደረቅ ካለልኝ በኋላ ምንም ጭንቅላት ላይ የሮጹ እንትን አይልም ውስጥ ነው ያለው ደርቋል ማለት ግን ይሰራል ቢደርቅም ይሰራል አሁን ይሄኛውን ማታ ጨምረው እና ማለት ነው፣ ምንም ችግር የለውም የሩዙ ሀ ብታሳድሩት ብታውሉት ምንም አያደርግም። ልክ እንደ እንትን ነው ማለቴ መቼም የታጠፉት ከዛሬ አምስት ቀን ነው መሰለኝ ከታጠፉ ጸጉሬን ሁሌ ብታጥፉት በየሳምንቱ አንድ ከታጠባችሁ በቂ ነው። አምስት ቀን ምናምን ሳይሆን አይቀርም። ስለዚህ ዛሬ ያረኩበት አይደለም እንደዚህ ለመቁረጥ ፈልጌ ነው ዛሬ ያረኩት፣ እንጂ ነጋ አድርጌ እንትን ማለት እችል ነበር። ቁርጬ እታጥቅብችው ነበር። ስለዚህ አሁን ያደረግኩት ምንድን ነው? የሩዝ ውሃውን ቀባሁኝ፣ ማስያጃ ያደረኩት። ከዛም በኋላ መቁረት ሲጀምር አንደኛውን፣ ከዛ ቪዲዮ ለምን አልሰራም ብዬ ግማሹ ሲቀር መጣሁ ወደ እናንተ ማለት ነው። ስለዚህ እንደዚህ ያደርጋችሁ፣ ሁልጊዜ በየሩዝ ውሃ በጣም ይጠቅማል። ሌላ ሌላ ነገር ባታገኙም እንኳን ማለት ነው የሩዝ ውሃ እየዘፈዘፋችሁ ቀቅሎን ተጠቅም ያደርግም ግን እንደዚህ ማለት አሁን ይሄኔ ገና ነው፣ ለወጡ ገና ነው። ግን ዱባይ ላይ ያለው የሚሞክር ሰው ነበር። ፀጉሬ በጣም ዙማ ነበረ፣ በጣም ነበረ የሚያምረው። የሽንኩርት ውሃ ያሰላም። የሽንኩርት ውሃ እኔ የሽንኩርት ውሃ ና የርዙ ውሃ በቃ እሱ ከተጠቀምኩኝ ፀጉሬ ደስ እያለው ነው የሚወጣው። ግን የሽንኩርት ውሃ እስካሁን ተጠቅሜ አላውቅም። አንደኛ ነገር ይሸታል በጣም። አፍንጫችሁ ዋይ! እዚህ ቤት እንኳን ተቀብተሽ አይደለም ፍልትካ ሲፊ ራሱ አላዘዩ በሩ ና እንዴት እንደምቀባ አላውቅም። ገና እያሰብኩበት ነው። እና እንደዛ ነው እላችኋለሁ። ብዙ ሌላ ነገር መጠቀም አያስፈልጋችሁም። እነዚህ ሁለት ነገሮች ተጠቅሙ ስላችኋለሁ። በጣም ወዳችኋለሁ። ተጠቀሙት፣ ያገለግላሉ። በሉ ላይክ፣ ኮሜንት፣ ሼር አድርጉልኝ። ወዳችኋለሁ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። አበረሳቱኝ። ቻው